ስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና እወጃችን እንሆ ጀምሯል። አዳድስና ኦታዊ መረጃ ማስደመጥ ጀምረናል። በቅድሚያ ረስተ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ህዝባዊ ወያኔ ሀርነት ትግራይ እርሰ በርስ ጦርነት ውስጥ ነው ተባለ። በራያ ባላ ወረዳ ህብረትና ባንዲራ የተባሉ ሁለት ቀበሌዎች ባደረጉት በዛሬው ዕለት የህወሀት አርሚ 43 እና አርሚ 24 ውስጥ የሚገኙ ሁለት ክፍለ ጦሮች እርሰ በርሳቸው ውጊያ ገጥመው አምሽተዋል። ውጊያው 11 ተኩል ጀምሮ ለአንድ ሰዓት ያክል በድሽቃና በብሬን የታጀበ ከባድ የተኩስ ልውውጥ ያካሄደ ሲሆን ብዙ የሰራዊት አባላት የቆሰሉ ሲሆን፣ አንድ ፓትሮል መኪና በቦምብ ተቃጥሏል ተብለዋል። የአርሚ 24 ውስጥ የምትገኘው ክፍለ ጦርም አዛዥ ቆስሏል። በአሁኑ ሰዓት ቁስለኞች ባላማጣ ከተማና መሆኒ ከተማ ሆስፒታል ላይ እየታከሙ እንደሚገኝ መረጃዎች ጠቁመዋል። ኢትዮጵያ በየዓመቱ ለጅቡቲ ወደብ ኪራይ ሶስት ቢሊዮን ዶላር ወይም አሁን ባለው የዶላር ምንዛሪ 420 ቢሊዮን ብር በኢትዮጵያ ገደማ ተከፍላ ላይ ተብሏል። የጅቡቲ ወደብ ዘጠና 95 በመቶ የሚያስተናግደው ኢትዮጵያ ወደ ውጭ የሚልኳቸው እቃ ኤክስፖርትና ገቢ የሚያደርጓቸው ቅሶች ነው ተብሏል። ኢትዮጵያ ከጅቡቲ ወደብ ጋር ያለ ቅርኝነት የረጅም ጊዜ ታሪክ ያለ ቢሆንም ኤርትራ ኢትዮጵያ ጋር መገንጠሏን ተከትሎ ኢትዮጵያ ሰብ ወደብ መጠቀም ስለማትችል በዋነኝነት ከፈረንጆቹ 1998 እስከ 2000 ጀምሮ የጅቡቲ ወደብ ዋነኛ የባህር በር አድርጋ ቆይታለች። ድራይ መኮንኖች ማዕረግ የተሰጠበት ሲሉ ሲያብራሩ የመከላከያ ሰራዊት የሰው ሀብት ዋና መምሪያ ሌተናል ጄኔራል ጫጫሉ ሸለመ ለጦር መኮንኖች መስከረም አስር ቀን 2018 ዓ ም የተሰጠው ሹመ ከዚህ ቀደም በተዘገበው ስኬት ብቻ ሳይሆን ተጨማሪ ግዳጅና ተልእኮ መኖሩን ታሳቢ ያደረገ ነው ሲሉ ጄኔራሉ ሰራዊቱ በቀጣዩ አዲስ ተልእኮ እንደሚሰጠው መናገራቸውን የተገኘው መረጃ መለክታል። በታላቁ የኢትዮጵያ ህዳሴ ግድብ ላይ የተሰማራው ሰራዊት በባህር ላይና ዳርቻዊ ጥበቃ ፖሊስ ወይም ኮንስታል ጋርድ በአባይ ግድብ ንጋት ሐይቅ ላይ ስራውን ጀምሯል ተብሏል። የኢትዮጵያ ህዳሴ ግድብን ለማደናቀፍ አምስት መቶ ስልሳ በላይ ስብሰባዎችና ራፋል ጀቶ ገዝቶ ነበር ተብሏል። ግብጽ በአባይ ጉዳይ የዓለም ሀገራትን ከጎናቸው በማሰለፍ በኢትዮጵያ ላይ እርምጃ ለመውሰድ አምስት መቶ ስልሳ ስብሰባዎች አካሂደው እንደነበር ተገልጿል። ግብጾች በታላቁ ህዳሴ ግድብ ዙሪያ የዓለም ሀገራት ከጎናቸው ለማሰለፍና በኢትዮጵያ ላይ እርምጃ ለመውሰድ አምስት መቶ ስልሳ ስብሰባ አካሂዳ እንደነበር በአባይና በኢትዮጵያ ጉዳይ የተለያዩ መድረኮች ሲሟገቱ የሚታወቁት የታሪክ ምሁሩና ተመራማሪ ፕሮፌሰር አደም ካሚል ገልጸዋል። ግብፅ ግድቡን ለመምታት ራፋል የተባለ የጦር አውሮፕላን ገዝታ እንደነበር ፕሮፌሰሩ ተናግረዋል። በኩር ጋዜጣ የመስከረም 12 ቀን 2018 ዓ ም እትም ከእንግዳ አምድጋ ቆይታ ያደረጉት የታሪክ ምሁርና ተመራማሪ ፕሮፌሰር አደም ካሚል ከጥንት ጀምሮ የግብፅ መሪዎች ኢትዮጵያ ጠንካራ እንዳትሆን እንዲሁም አንድነት እንዳይኖራት ያላደረጉት ጥረት ያልፈጸሙ ሴራ የለም ብለዋል። በተለይ ከአባይ ወንዝ ጋር በተያያዘ ከማል አብድልናስር ጋር እስከ አንዋር ሳዳት ከመሐመድ ሙርሲ እስከ አብዱ አብዱል ፈታህ አልሲሲ ኢትዮጵያ በአባይ ወንዝ ላይ ግድብ እንዳትሰራ ኢትዮጵያን እናጠፋታለን የሚል ዛቻ እስከ መሰንዘር የደረሰ እንደነበር አመላክተዋል። በዚህም ግብጾች በህዳሴው ግድብ ዙሪያ የዓለም ሀገራት ከጎናቸው ለማሰለፍ ና በኢትዮጵያ ላይ እርምጃ ለመውሰድ 560 ጊዜ ስብሰባዎች አድርገዋል። 1850 ጊዜ በላይ በኢትዮጵያ ግድብ ላይ ሴራ የሚጠነስሱ ሴሚናሮች አካሂደዋል ብለዋል። ግብፅና ቱርክ ከ13 ዓመት በኋላ የጦር ልምምር ጀመሩ። ለመጀመሪያ ጊዜ በሚባል በባህር ላይ የጦር ልምምር መጀመራቸው ታውቋል። ይህ ጥምር የባህር ላይ የጦር ልምምር ከዛሬ ጀምሮ እስከ አንድ ሳምንት የሚቆይ ነው ተብሏል። የእስራኤል ሚዲያ ቀጥተኛ ተረኛ ቱርክ ናት ማለታቸውን ተከትሎ ቱርክ ወታደራዊ ቁመኗን እያጠናከረ ትገኛለች። ግብፅ በሲናይ 40 ሺህ ሰራዊቷን ማሰማራት ተከትሎ በእስራኤል ያለው ፍጥጫ አይሏል። እስራኤል ከአሜሪካ ጣልቃ እንድትገባ መጠየቁ አይዘነጋም። ይህም ለአምስት ቀን የሚቆየው ጥምር የባህር ኃይል የጦር ልምምድ ለእስራኤል ማስጠንቀቂያ ነው ሲል ቲአርቲ ወርልድ አስነብቧል። በዚሁም ግብፅ በለስ የቀናት መስሏት ነበር። በዚህም ግብፅ በጣም ያበሳጫን ነገር በመካከለኛው ምስራቅ ተፈጥሯል። ግብፅ በኳታር ዱሃ የአረብ ሀገር ስብሰባ ላይ የኔቶ አምሳ የሆነ የጋራ የአረብ ሊግ የጦር ኃይል እንመስረት በሚል ያቀረበችው ሀሳብ በኳታርና በተባበሩት አረብ ኤምሬት ውርቅ መደረጉን፣ የግብፅ ሀሳብ ተቀባይነት አላገኘም። በቀጠና ያለው የጸጥታ ሁኔታና የኃይል አሰላለፍ እየተቀያየረ መሆኑ የተረዱ በርካታ የአረብ ሀገራት በተናጠል በፓኪስታን ጋር ወታደራዊ ስምነት እየፈጸሙ ይገኛሉ። ይህን ተከትሎ ግብፅ አረብ

አልቤኒያ ለመጀመሪያ ጊዜ የአርቲፊሻል ኢንተለጀንስ ሚኒስተር ሾሙ። ሙስና ለመዋጋት በዓለም የመጀመሪያ የአርቲፊሻል ኢንተለጀንስ ቦት አልባኒያ ሚኒስተርነት ተሹማለች። የአልባኒያው ጠቅላይ ሚኒስተር ኤዴ ራማ በካቢኔያቸው በኤአይ የበለጸገ ሚኒስተር ሙስና ለመከላከል በማለት ሾመዋል። ዲዮላ የተሰየው ስያሜ የተሰጣ ሚኒስተራው በአካል የማትቀርብ የካቢኔ አባል በሚል አስታውቋታል። በዚህም የመንግስት ጨረታዎች መቶ በመቶ ከሙስና የጸዱ ይሆናል ማለቱን አልጄዚራ አስነብበዋል። ጠቅላይ ሚኒስትሩ የዲዌላ ምንም አይነት የሰዎች ቁጥጥር ሊኖር እንደሚችል ወይም ቦቱ ስላልተፈለገ ተግባር ተጋላጭ የመሆኑ ጉዳይ አስመልክቶ ዝርዝር መግለጫ አልሰጡም። አልበንያ ባህላዊ አልባሳት ለብሳ በሴት ገጽታ ያቀረበችው ዲዮላ ህጋዊ ተቀባይነት ለማረጋገጥ ተጨማሪ ስራ ሊያስፈልጋት እንደሚችል የህግ ባለሙያዎች ገልጸዋል። ዲዮላ ለመጀመሪያ ላይ በአልበኒያ የኤሌክትሮኒክ የህዝብ አገልግሎት መድረኮች ላይ ምናባዊ ረዳት በመሆን ነበር ስራ የጀመረችው። ከዚህም ተጠቃሚዎች ገጽ እንዲጎበኙና ወደ አንድ ሚሊዮን የሚጠጉ ዲጂታል ሰነዶች እንዲያገኙ ረድቷታል ተብሏል። የፈረንሳዩ ፕሬዝዳንት ኢማሎ ማክሮ የባልተቤታቸውን ጾታ ሴትነት ለማረጋገጥ ሊያስፈትሽ ወስነዋል ተባለ። የትዳር አጋሮቸው ቀዳሚ መቤት ብሪጂት በተደጋጋሚ ጾታቸውን የቀየሩ ወንድ እንጂ ሲወለዱ ሴት አልነበሩም በሚል ወቀሳ ለአንድና ለመጨረሻ ጊዜ እልባት እንዲያገኝ ሊያስፈትሿቸው ነው ተብሏል። ከፍተሻ በኋላም ፕሬዝዳንት ማክሮ ሚስታቸው በፎቶና በሳይንሳዊ ማስረጃ ሴት መሆናቸው ለዓለም ያሳያሉ ወይም ያስረዳሉ ተብሏል። ቀዳሚ መቤት ብሪጅት በወራዊ ግንቦት በቪየትናም ጉብኝት ወቅት የባለተቤታቸው ፊት ጥፊ የሚመስል መልኩ ሲገፈትሩ መታየታቸውን ተከትሎ በጾታቸው ጉዳይ እውነት እንዲታወቅ ግፊት እንደተደረሰባቸውና እንደተደረገባቸው ተነግረዋል ተብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአቋም ለውጥ በማድረግ ዩክሬን ሁሉንም ግዛቶች ከሩሲያ ማስመለስ እንደምትችል ተናገሩ። የዩናይት ስቴትስ ፕሬዝዳንት ዶናልድ ትራምፕ ዩክሬን በአውሮፓ ሕብረትና በኔቶ ድጋፍ ሩሲያ ከሶስት ዓመታት በፊት የወረረችበት ግዛት ሙሉ መልሳ ማግኘት እንደምትችል አምናለሁ ሲሉ የአቋም ለውጥ ያደረጉበትን መልእክት አስተላልፈዋል። በዚህ ጊዜ ትዕግስትና በአውሮፓ የገንዘብ ድጋፍ በተለይ በኔቶ እርዳታ ይህ ጦርነት የተጀመረበት ወቅት ወደ ነበረው የዩክሬን ድንበር መመለስ አማራጭ ነው ሲሉ ትራምፕ ማክሰኞ እለት ከፕሬዝዳንቱ ፕሬዚዳንት ቮሎዲሚር ዘለንስኪ ከተገናኙ በኋላ በግል ንብረታቸው በሆነ ትሩዝ ማህበራዊ ሚዲያ ላይ አጋርተዋል። ከተባበሩ መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን መሪዎቹን ተገናኝተው መክረዋል። ጦርነት ለማቆም ሁለቱ ኪየቭና ሞስኮ መሬት መስጠት አለባቸው ሲሉ ፕሬዚዳንት ከዚህ ቀደም ተነግረው ነበር። ዘለንስኪና የአውሮፓ ሀገራት ሰላም ለማግኘት የትራምፕ የግዛት ስምነት ሀሳብ መቃወማቸው ይታወሳል። ትራምፕ የሩሲያ ግጭት ክስ በመቃወም ያለ ዓላማ ጦርነት ውስጥ መቆየትና እውነተኛ ወታደራዊ ኃይል በሳምንት ባነሰ ጊዜ ውስጥ ያሽ ያሸንፋል በማለት ተችተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ፕሬዚዳንት ቭላዲሚር ፑቲንና ሩሲያ ትልቅ የኢኮኖሚ ችግር ውስጥ ናትና ዩክሬን እርምጃ የምትወስድበት ጊዜ አሁን ነው ሲሉም አክለዋል። ሩሲያ የነብር ወረቀት ናት ሲሉ አጣጥለዋታል። ሩሲያ በየካቲት ወር 2022 ወረራ ከፈጸመ በኋላ ሀያ በመቶ የሚጠጋው የዩክሬን ግዛት በቁጥጥር ስር ውላለች። ትራምፕ ዩክሬን ለምታደርገው ትልቅ ትግልና ክብር እንዳላቸው ለማንሳት እውነተኛው በጣም አስደናቂ ነው በማለት ተደምጠዋል።